የሆነ ጥርጣሬ እንዳይገባበት የሱ ብልጥ መሆኑ ደግሞ በገዛ ጓደኛው በፍቅረኛው አካውንት እንግዲህ መስፍን የሰጠውን ብር አስገባ። እንግዲህ መስፍን እኔ በጣም የገረመኝ ነገር ምንድን ነው ብትሉ ዘላለም ማነው ልውል እንዴት አድርጎ እንዴት ሊደርስበት እንደቻለ የዚህን ጉድ የሆነ ልጅ ማለት ነው። እኔ እውነት ቃል የለኝም ለእናንተ። እግዚአብሔር ክፉ ነገር አይንካችሁ። በየትኛው መንገድ ስትሄዱ እግዚአብሔር ይጠብቃችሁ። የእውነት የሰውን እንዴት አድርጋችሁ ማወጣጣት እንደምትችሉ ጥበብ ሰጥቷችኋል ፈጣሪ። አሁንም ወደፊትም እግዚአብሔር ይጠብቃችሁ። ሌላ ቃል የለኝም ለእናንተ። የእውነት ክፉ ነገር አይንካችሁ። ቢያንስ እህቱ ጠፍታ እናቱ እንደዛ እየተጨነቀች እያየ ወንድም የተባለው ጉድ ምንም እንኳን ምንም እንኳን ቢቸግር ምንም እንደው ቤትሽ ምንም ነገር ባይኖርሽ እህትሽን ለሌላ ሰው አሳልፈሽ መስጠት ከባድ ነው። እንግዲህ የዚህ ልጅ ጉድ የስበቡ ስበብ ማሳበብ፣ የገዛ እህቱን በብር አትንትን ብሎ ሽጦ አሁን በዚህ ሰዓት ላይ ጀግኖቹ ስለደረሱበት እናቴን ለመጠበቅ ነው። እህቴን እንደዚህ እንዳያረጓት ነው። እህቱንማ አሳልፎ የሰጥቷታል። እህቱን በመጀመሪያ ብር ተቀብሎ እህቱን እንዴት አድርገው እንደሚያግቷት ራሱ መንገዱን አዘጋጅቶላቸው ነው እሷን ያስወሰዳት። ዘላለም እኳን ተለያዩ ዘላለም አብረው እንዲሆኑ አልፈልግም። ዘላለም ራሱ እኳን ቀረችበት። የእውነት እንደዚህ አይነት ጥላት ቤት ውስጥ ካለ ለዘላለም ጥሩ አይመጣም። ሲጀመር መለያየታቸው ራሱ እንደውም ጥሩ ነው። የእውነት ለእሱ ያለ ይመጣል። ልጅቷ በእርግጥ ምንም አታውቅም፣ ምስኪን ናት። ግን በአንዳንድ ወንድሟ በጥቅም በብር አሳልፎ ከእህቱ ይልቅ ብሩን አስበልጦ የሸጣት የገዛ ወንድሟ ነው። ዘላለም ምንም በማያውቀው እንትን ነው የሚወቀሰው። ዘላለም ምንም አያጠፋም። መንገዱን እንትን እነሱ አመቻችላቸው እንጂ አሁን ላይ አረ እንዴት እንዴት ልቡ የደፈነ ሰው አለ? በስማ አንፈስ ቅዱስ። አቤቱ ጌታ ሆይ ቅር በለን፣ ለሁላችንም ልቦና ይስጠን፣ የእውነት ልቦና ልብ ለለለ ልብ ይስጠን ብቻ። እንዴትስ አስቻለው የገዛ እህቱን አሳልፎ እንግዲህ እሷ እንግዲህ ከአስራ አንድ ሳምንት ከስንት በላይ ጠፍታ እናቱ እየተጨነቀች እያየ እሱ ግን ብሩ ለብሩ እንጂ ለእህቱ ያሰበ ወይም የተጨነቀ መስሎ ከእናቱ ጋር እያስመሰለ ነበረ። እኔ በጣም ደስ ያለኝ ነገር አሁን መድረሳቸው ዘልውላችን እንግዲህ ጀግናችን ምንም አይነት መረጃ ከነሱ እንደማያመልጥ እራሳቸውም ተናግረዋል። እውነትም ማስሆን ማወጣጣት በደንብ ነው የሚያውቁት። ሌላው ደግሞ አሁን ራሱ በውሸት በውሸት ምንም ነገር እንደማያውቅ አስመስሉ፣ ያው እነሱ በሚያወጣጡበት መንገድ አወጣተውት ነው የተናገረው እንጂ ምንም እንደማያውቅ እያስመሰለ ነበረ። እኔ የሰውን ሕይወት ከብር ጋር ለምታወዳድሩ ሰዎች የእውነት ጭንቅላታችሁ ሲጀምር ትክክል አይደለም። ብር እኮ ተራ ነገር ነው። ብር ሰርተሽ የምታገኘው ነገር ነው። በጣም ተራ ነገር እኮ ነው። እንዴት ነው የገዛ እህትክን አሳልፎ ብር አስፈልጦ የሚሰጣው? ሌላው ደግሞ ለዘላለም እንግዲህ ቤት ውስጥ ባሉ ምግብ ሲሰሩ መርዝ እያበሉ የነበሩ ይህ ሁሉን ጊዜ ራሱ ያዘጋጀው ሊሆን ይችላል። ይሄ ወንድም የተባለው ያው በዚህ ጉደኛ ማን ነው በሱ የመጣ እንትን ትዕዛዝ ሊሆን ይችላል፣ በመስፍን ማለት ነው። ሲጀመር እኔ በጣም በጣም በጣም እኔ እንጃ የውነት መለያየታቸው ራሱ ጥሩ ነው፣ የእውነቴ ነው ምላችሁ እንደዚህ አይነት መርዝ የሆነ ወንድም ከጀርባ የሚወጋ ካለ ከባድ ነው። በጣም እጅግር አለው። እግዚአብሔር ይመስገን ብሎ ሰርቶ ይሄን ብር ማግኘት ይችላል። ገና ወጣት ነው። ግን እሱ ብሩ አሳሳኝ ብሩ እንትን አለኝ። ከዛ እናቴ ደግሞ እንደዚህ እንዳትጎዳብኝ እህቴ እንደዚህ እንዳትሆን፣ እህቱን መጀመሪያ እህቱን አሳልፎ እየሰጠ ራሱ ነው ብሩን አስበልጦ። አሁን ደግሞ ልክ እንደ ለእህቱ ሀሳብ እንደሆነ ለእናቱ ሀሳቢ እንደሆነ ያወራል። ማፈሪያ ነው የእውነት በጣም እኔ እንጃ የእውነት ሁለቱ ማፈሪያ ማፈሪያ ናቸው። እረ በስማም የጉድ ቀን አይመሽም። ኢትዮጵያ ውስጥ ግን ምን ጉን የገባብን፣ ሰው ሁሉ ብር ብር ብር ብቻ ነው እንደቆየ የሰው ህይወት ምንም ነገር የነ ማህሌት እየተሰቃዩ እነ ዘላለም እና ልዑል ምንም በማያውቁት በእነሱ የእነሱ ህይወት አሳልፈን አንሰጥም ብለው ህይወታቸውን ሁሉ እንትን እያሉ እሱ ግን ይሄኛው ሌባ ምንም በማያውቅ አስመስሎ እየታወነ ከመስፍን ጋር ከጀርባ ለእነሱ ሴራ እያሰረላቸው የነበረው እንግዲህ ከባድ ነው። የእውነት ማን ያምናል? አሁን ይሄ እንደዚህ ያደረገ የድል ወንድም እንደዚሁ እንደዚህ ያደረገ ቢል ማንም ሰው አያምንሽም። ምክንያቱም በመጀመሪያ እድል ጠፍታ ሳለ በጣም ልክ እንደተጎዳ አስመስሎ ከተገኘች በኋላ ራሱ ከዘላለም ጋር ቪዲዮ የተለቀቀ ነበረ። ወይ ስራህን ወይ እሷን ታገባለህ ከሁለት አንድ ምረጥ ብሎ ማለት ነው ምክንያቱም ስራውን ስለሚያቅ ነው ይህን የሚያደርገው፣ ከመስፍን የተላከ ስለሆነ ነው፣ ብሩ ስለተቀበለ ግዴታ ይህን ካላረግ እንደዚህ ምናምን የሚል እንግዲህ። ይሄ ሁሉ ብር እያስገባለት ዝም ብሎ በቀላሉ ሊተው አይችልም። አሳፋሪ። እኔ እንጃ የእውነት እኔ እኔ ቃል የለኝም። እነሱ አሁን ራሱ ስላገኙት ስራውን ስላወቁበት፣ የእውነት እድሜ ለነሱ እድሜ ለዘላለም ለልውል እንጂ አሁን እነሱ በያውቁበት ይሄ ሌባ የእነሱን መንገድ ሁሉ እኮ ለመስፍን እያሳለፈ እነሱ በሚሄዱበት እንትናቸውን ሁሉ ሊያሳይባቸው ይችል ነበር። አሁን እነሱ መድረሳቸው እንደውም እግዚአብሔር ይመስገን፣ እዚህ ላይ ይቋጫል ማለት ነው። የዚህ ልጅ ጉዳይ እንደዚህ በቀላሉ የሚተው ነገር አይደለም። ሰውን አሳልፎ በብር የገዛ እህቱን የሸጠ ጭራሽ ለዘላለም እና ለልውድ ይመለሳል ብዬ አላስብም። ለእህቱ ያራራላት ከቴም ለነሱ እነሱስ ምንም አይደሉም። እና ከባድ ነው በጣም እኔ እንጃ የእውነት ልቦና ይስጠን ብቻ ኢትዮጵያ ውስጥ ምን አይነት ጉድ እንደሆነ አላቅም። መጨረሻችን ምን እንደሚሆን አላቅም። በየሰከንዱ የምታዩት ነገር በጣም የሚያስጠላ በጣም ከአንዱ አንዱ ይሻላል ስትሉ እየባሰ አንዱ እንትን ይላል ስትሉ እየባሰ ነው። እና ጭራሽ ወንድም እንደዚህ ያደርጋል ብዬ እኔ አስቤም አላቅም። የገዛ ወንድም አሳልፎ ለእንትን ይሰጣል ብዬ አስቤው አላቅም። እውነት ከባድ ነው። እንግዲህ ልቦና ይስጠን። ምንም ከዚህ በላይ የምለው ነገር የለም። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻቹ ቪዲዮ ላይክ እና ሽር ማድረጋችሁን እንዳትረሱ ስትገቡ ሁላችሁም በላይክ ጀምሩ። ለምታበረታቱኝ ይህ ተወንድሞቼ ደግሞ ከልብ ነው ማመሰግነው። ሁላችሁም ሸር እያደረጋችሁ ላይክ ማድረጋችሁን እንዳትረሱ። ሰላማችሁ ብዜት ትርፍ ይበልልኝ። የዛሬው ቪዲዮ ይመስል ነበረ። ባይ ባይ